ምክንያታዊና ፍትሃዊ የውሃ አጠቃቀምን እንደሚደግፉና መርሃቸው አድርገው እንደሚሰሩ የናይል ተፋሰስ ሀገራት ሚኒስትሮች ገለጹ። ሁለተኛው ከፍተኛ የአፍሪራን ምክንያታዊና ፍትሃዊ ድንበር ተሻጋሪ ውሃ ሀብቶች አጠቃቀም ጉባኤ በአዲስ አበባ እየተካሄዱ የጉባኤውን የመክፈቻ ንግግር ያደረጉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ይህ ጉባኤ ድንበር ተሻጋሪ ወንዞች የሚያጋጥማቸውን ተፈጥሯዊና ሰው ሰራሽ ችግሮች የመፍታት ዓላማ እንዳለው አስረድተዋል። እየተገነባ የሚገኘው ታላቁ የህዳሴ ግድብም የፍትሃዊና ምክንያታዊ የውሃ አጠቃቀም ማሳያ መሆኑን አንስተዋል። ሕዳሴ ግድብ ኢትዮጵያውያን በራሳቸው አቅምና ሀብት እየገነቡት ያለ ፕሮጀክት መሆኑን አንስተው ይህ ደግሞ አፍሪካውያን ምን ያክል ግዙፍ ፕሮጀክቶችን በራሳቸው አቅም መገንባት እንደሚችሉ ማሳያ ነው ብለዋል። ጉባኤው ከዚህ በፊት የቴክኒክ ኮሚቴ ባለሙያዎችና የሚዲያ ሰዎች ብቻ ይሳተፉበት የነበረ ሲሆን በዚህ ወቅት ደግሞ የሚኒስትሮች ተሳትፎም ተጨምሮበታል። የደቡብ ሱዳን የውጭና ዓለም አቀፍ ሚኒስቴር ደንግ ሚልክ ደቡብ ሱዳን ከምክንያታዊ የውሃ አጠቃቀም መርህ ጋር ትቆማለች ብለው የናይል ተፋሰስ ሀገራት የኢኮኖሚ እድገት ለማምጣትና ችግሮችን ለመቅረፍ ናይልን ሊጠቀሙበት ይገባል፣ የኢትዮጵያን ተጨባጭ ምክንያትም ሀገሬ ትደግፋለች ብለዋል። የኡጋንዳ የውጭ ጉዳይ ሚኒስቴር ምክትል ሚኒስትር ጆህን ሙላምቤ በበኩላቸው የናይል ተፋሰስ ሀገራትም ምክንያታዊና ፍትሐዊ አጠቃቀምን መሰረት አድርገው ሀብቱን መጠበቅ ይገባቸዋል ብለዋል። ስድስት መቶ ሚሊዮን አፍሪካውያን ከናይል ውጪ ናቸው። ይህንን በትብብር ወደ ልማት መቀየር ይጠይቃል። ሀገሬም ከዚህ ፍትሐዊ የውሃ አጠቃቀም መርህ ጋር ትቆማለች ብለዋል። በጉባኤው ከግብጽ በስተቀር ሁሉም የአባይ ተፋሰስ ሀገራት ሚኒስትሮችና ባለሙያዎች ተገኝተዋል። ከአፍሪካ ድንበር ተሻጋሪ ሀብቶች የውሃ ሀብት አጠቃቀም የሚወሰዱ ትምህርቶችና የአፍሪካ የውሃ ሀብት ራዕይ በሚል በባለሙያዎችና በሚኒስትሮች ውይይት ተካሂዷል። ጉባኤው ናይል አፍሪካዊነቱ የሚረጋገጥበትና ሀብቱም የተፋሰሱ ሀገራት መሆኑ የሚረጋገጥበት ስለመሆኑ በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር አምባሳደር ፍስሐ ሻውል ተናግረዋል። አንዷለም ናን እንደዘገበው።